ትላንት ይኸውልሽ፣ እና ቁጭ በልሽ፣ ትላንት አልኩ። ትላንት ሰሚ፣ ይኸውልህ፣ ልጥራቸው፣ ሁሉንም ይኸውልህ። ማን እንደሆንክ እናቃለን። ቁጭ ብለን በስርዓት እናውራ። በክብር እያናገርኩህ ነዋ። አየኋቸው። ማነህ አንተ? ምን አገባ? ቁጭ ብለን እናውራ በክብር ቁጭ ብለን ማነህ አንተ። በክብር እናውራ አለን። አሁን እንደ ጅብ ነው የጮኸው። እንደ ጅብ ጮኸው አንተ አንተ እንዴት ነው የጮካውን? ተበላ ተዋረር በቡዳ ሰው በልታት፣ አረ ነው ደጫት በል ምንድን ነው አሁን? አንተ ግን ማን ነህ? እስቲ ከፍ አድርገው፣ ኮፍያን ከፍ አድርገው። አይ ኮፍያን ከፍ አድርገው አልኩ። ምን ልታየኝ ነው? ምን ልታረግ ነው? አረ ሌላማ ምንም ላረግ አይደለም እንዶ ላየኝ ነው። ፈቃደኛ ኮንክ፣ ቁጭ ብለን እናውራ አንዳንድ ነገር። ምን እናውራው? ያ አንዳንድ ነገር አይ ቁጭ በልና እናውራ። ነው እንቀመጥ፣ አብረን ልቀቀኝ እያልኩ ነው። ምንድን ነው የምትንከባለለው ዝም ብለህ? ኧረ ተነስ፣ አትንከባለል። አወርክም እንዴ በዚህ ፀሐይ ፀሐይ እየጠበቅሽ እንዴት ነው ጫካ መቃብር ለመቃብር የምትዞሪው? አልገባም። እረፍ እያልኩህ ነው። ማንም ሰው እንዳይጠጋኝ ግዴታ ነው። ታወራን አለ አልልም። ያስጋለጠችኝ እህቴ ነች ነው እምትለኝ? እሱ አይነት ቦታን የጠቆመችሽ? ውሸትህን ነው። እንደ ባለፈው ለመሮጥ ምናምን እንዳትሞክሪ። ይኸውልሽ ዛሬ ብዙ ነን አይተሽን፣ አለ እንዳትሞክሪ። ወዴት ነው? ዝም ብለሽ እየወሰድሽ ነው ያለሽ? ወዴት ነው? ምን እያረገ ነው ነው

አስቆየችን በጣም በጣም እንግዲህ፣ እዚህ ቦታ ላይ ከመጣን አንድ አርባ ደቂቃ ይሆነናል። የምትቀርብን ይመስላል ብዙ ሚስጥሮቿን ይዘናል። ቢያንስ ለነዛ ሚስጥሮቿ ስትል የምትመጣ ይመስለኛል። እህ ወጥቶ ለጣበቀ

ሰላም ልትይኛ? አይ አይ ነሽ ነኝ ደ ቀጥታ የት ነው ያለው እንዴ? እንዳትነጊኝ። እሺ ዛሬ ባትመጪ ኖሮ ጉድሽ ፈልቶ ነበር፣ እንዳለ ሚስጥርሽን እሺ፣ አዘረግፍልሽ ነበረ። እሺ ሰዎችን እንደማታውጣ እነግረኸኝ መሰለኝ። ሚስጥሽን እንዳላወጣ ፈርተሽ ነው የመጣሽው? አዎ። እንደዚህ ምትፈሪ ከሆነ ለምን አትተዩ? ስለዚህ ሀብትሽ፣ ንብረትሽ እንዳይጠፋ ቤተሰብሽ እንዳይበተን ብለሽ ነው እንጂ ድሉን ብታገኝ መውጣት ትፈልጊያለሽ ነገር ማድረግ እንደኔ እስኪ አሳይኝና ለማንኛውም፣ እንጂ ያው ቀሽ ሆን ብለሽ እየዋሸሽኝ እንደሆነ ነው የማውቀው። እንጂ ወዴት ነው የምንሄደው? እርግጠኛ ነሽ? እዚህ አካባቢ ነው? እዚህ ውስጥ ምንድን ነው የምታረደው? እዚህ ጫካ ውስጥ ነው የምትዝናኑት? ስንት ኢንጆይ ማድረጊያ ቦታ እያለ እንዴት ነው እዚህ የምትመጪው? አንቺ ቆይ እንደ ባለፈው ለመሮጥ ምናምን እንዳትሞክሪ። ይኸውልሽ ዛሬ ብዙ ነን አይተሽናል አ እንዳትሞክሪ ወዴት ነው ዝም ብለሽ እየወሰድሽኝ ያለሽ? ወዴት ነው

ለምንድን ነው ማቴ ጁ እዚህ ድረስ አይደል? ቦታው ላይ ተወስጂኛለሽ። በ በቃ ይሁን በዚህ እንዴት ነው በዚህ በኩል ብቻ ይሄድ መንገዱን አቅጣጫውን ምኑ ጋር ነው ያለው በትክክል ነገር ሄደን ከዚህ በላይ አልገባም። ከዚህ በላይ አልችልም። ነው የመጣሽው? በዚህ ነው ቦታውን በላይ ሬዲ? ይደርሳል። እሺ፣ ቆይ ንገሪኝ፣ በዚህ መንገዱ ጋር ነው የምንሄደው? ማነው ያለው እዚህ ውስጥ ማነው ያለው? ወንድሜ ነው ያለው። ኦኬ፣ ወንድምሽም የእናንተ እንትን ነው ማለት ነው? እንዴው ቤተሰብ ያረድ እንዴ? ወንድም ነው ያረድ እንዴ? ምንድን ምን እያደረገ ነው? እዛው እዛው እዛ ነው የሚቀመጠው። ስለዚህ አንተ ሂድ፣ ቦታውን አሳይኝ አይደል ያልከኝ? ቦታውን አሳየው እኮ መግባት ትችላለህ? ነው አንቺ ጀመር አንተ ደፍረህ አትገባም። ይሄን ቦታ ለምንድን ነው የማልገባው? በቃ የሚያስፈራ ቦታ እና ለአንተ የማይሆን አንቺ ሴቷ ከገባሽ እኔ እንዴት ነው የማልገባው? በቃ እኔ የገባሁት ምክንያት ስላለኝ ነው። አንተ ግን አትገባም። ከገባህ ደፍረህ መግባት ነው። እንገባለን እንግዲህ። እሺ ነይ። ቆይ በደንብ በስነ ስርዓት አስይኛ ቦታው እንዴ፣ ምን ማለት ነው ሆል እኔ እገባለሁ አሳይሻለሁ፣ ግን አንቺም አብረሽኝ ትገቢያለሽ። በግድ መግባት ወንድሜ ወንድምሽን ነው ወንድሜ ቢሆን

ነገ ግን ታሳይናለሽ። በቃ ሂጂ። ይቅርብ ነው። ለቀንሻል እኮ፣ ምን ያስሮጥሻል? ሮጠች አዲ እንግባኛ አይደለ ፓርኪንግ አለ አይደለ ፓርኪንግን እንጥራውና ዋና እንዳሉ ማረጋገጥ

ምንድነው አንተ ሰውዬ እዚህ ጫካውስ የምታንከራተተኝ ወዴቱ ጋር ነው በትክክል ያለው ንገረኝ እንጂ በዚህኛው በኩል አለ አዎ በዚህ ጋር ስትገባ እዛ ጋር እንትናቸዋል ምናቸዋል ማለት ነው እሺ ከዛ በዛ ጋር ስታልፍ እነሱ እዛ አካባቢ ጋር ምናምን ታገኛቸዋል እዛ ጫካው እሺ ናሽ በቃ ነው ከዚህ በላይ አልሄድም ማለት በቃ ነው ያሳየው እኮ

ካጣቸው ዋሻ ነው ያለው፣ ወይስ ምንድነው አልገባኝም። በዚህ ጋር ስትሄድ ዋሻቸው ነው። እሺ፣ በዚህ ጋር ስትገባ ዋሻው አለ። በዚህ ጋር ስትወርድ ደሞ ማለት ነው ከፈራ በስ የሚያስፈራ ነገር አንተ ግን እሱ የጠቆመንና እሷ የጠቆመችን ቦታ አንድ አይነት አይደለም። እሷ እዛ ውስጥ ነው ያለችው። እሱ ደግሞ በዚህ ጋር ነው አይገናኝም። የተለያየ ነው። ሆን ብላ እንዳናገኘው እኮ ነው። እህ ሬቤስ ነው። አሳያቸው በደንብ አይቷል። እንደዚህ አይነት ነጭ አርካዬ የጅባር ነው በስመ አብ በጣም ነው የሚያስፈራው። ሰውም እኮ ግን መኖሪያ ግም አለ ታውቃለህ? አዎ። እንግዲህ ስማ ረበለው ምን ውስጥ ነው የገባነው? ቁሻሻ መጣያ ነው ምንድን ነው ትራስ ምናምን ነገር ይተኛሉ እንደዚህ እንታ በዚህ ውስጥ ማ እንገባ? እዚህ ውስጥ እንገባለን። እዚህ ውስጥ ብዙ ጸማ አለ ተጥሎ፣ ቁሻሻ ነው የሚሆነው። ተው አንተ ደሞ የማይሆን ነገር አታገናኝ። ግን እዚህ ኧረ፣ በስመ አብ አይተኸዋል? ይሄ ዋሻው ነው። እንዴት እንደሆነ እነ ሳሚ አሉ ቀረብ በሉ በላቸው። ለማንኛውም ለክፉም ለደጉ። በነገራችን ላይ ከካሜራ ጀርባ ብዙ ሰዎችን ይዘናል፣ ስለሚያስፈራ በዚህ ጋር ነበር ያለን። እንዴ፣ እዚህ ወንዝ ውስጥ ነው? ወዴት ነው? በጣም ቦታው ግን በጣም ነው የሚያስፈራ። እኛ ላይ መተት ምናምን ይሰራል? የጨራሽ እማይሆን ነገር እኛ ላይ መተት ድግምት ምናምን አይሰራም። ሁሌም በእነሱ ላይ ወይ በፈጣሪ ላይ ያላችሁ እምነት ወሳኝነት አለው። መፍራት ሳይሆን መጠንቀቅ ነው። ፈጣሪያችሁ ላይ ያላችሁ እምነት ትልቅ ከሆነ ማንኛውም አይነት ሟርተኛ፣ ደጋሚ እናንተ ላይ ኃይልና ስልጣን የለውም። አትፍሩ። እስኪ ዴቭ ለማንኛውም እንውጣ። አይመስልም በዚህ ጋር እንውጣ። መኖሪያ ቤትም አለ አካባቢው ላይ ግን በጣም እልም ያለ ጫካ ነው። በጣም ነው የሚያስፈራ። ምን አይነት ጫካ ነው? እዚህ ጋር የእግር መሄጃ መንገድ አለና እዚህ ውስጥ ስ አንተ እዚህ ጋር ናቸው መሰለኝ፣ ካርታ ምናምን ይጫወታሉ። እህ አየሁ። አንተ ይቅርብን፣ እንውጣ እንዴ እና እዛ ጋ ሰዋል፣ እዛ ጋ ሰዋል፣ እዛ ጋ ሰዋል። ሳሚ ና ሳሚ ኑ በላቸው። ወደዚህ ጋር ገመድ ምናምን ይዘዋላ። ለማንኛውም ያው እዛ ጋር አለ፣ ሄደን እናናግረው